ሙዚቃን በከፍታ አጣጥማችሁ እንድትሰሙ የሚያደርጉን ደግሞ የጀርባ ደጀኖች አሉን። በየሳምንቱ ከተወዳዳሪዎቻችን ጋር በጥራት በከፍታ ወደ እናንተ የሚያደርሱ ሰባት ዓመታትን አስቆጥረዋል። ከምዕራፍ 1 እስከ 19 ከእኛ ጋር ባብሩነት አሉ ዛይን ባንድና ኮከብ ባንዶች። በባንዶች ውስጥ ያሉ ሙዚቀኞች ደግሞ በተለያዩ ወይም ከተለያዩ አንጋፋና ወጣት ሙዚቀኞች ጋር የሚሰሩ ያለፉትን 10 15 20 ዓመታት ደግሞ በዚህ የኢንዱስትሪ ውስጥ በጣም በከፍታ ከሚጠቀሱ የሙዚቃ ደጀኖች፣ የሙዚቃ መሳሪያ ተጫዋቾች በጣም ግንባር ቀደሞቹ ያሉበት ናቸው። በቀጥታ ስርጭት ወደ እናንተ ሙዚቃን ሲደርስ ያለምንም መሸራረፍ ያለምንም መቆራረጥ ብዙ ጊዜ እንደውም ዳኞችን ከመቀመጫቸው አስነስተው ስቲለ ኮከብ ባንድ፣ ስቲለ ዛይን ባንድ እየተባለ ያስጨበጭባሉ። በዛ ልክ ከ40-50 ዓመታት በፊት በኦርኬስትራ የተሰራን ሙዚቃ ሁሉ በጣም በከፍታ በጥራት ሲደግሙት እዚህ መድረክ ላይ ለሪኮርዲንግ ያክል በሚደርስ ከፍታ ሲያቀርቡት መመልከት የተለመደ ነው፣ ሁልጊዜ የምንለው ነገር ነው። ስለዚህ በዚህ ከፍታ ውስጥ ደግሞ መቆየት ጥረትን ይፈልጋል፣ ስራን ማክበር ይፈልጋል፣ ተወዳዳሪን ማክበር ይፈልጋል፣ ከነሱን ስሜት መረዳትና መቀበል ጭምር ይፈልጋል። ሁልጊዜም እንደምንለው እነሱ ፊት ሆኖ ማቅረብ ከውድድሩ ከመሸለም ከማሸነፍ በዘለለ ከነሱ ጋር መስራት በራሱ ትልቅ እድልና ውለታ ጭምር ነው። ለጀማሪ ባለተሰጠው ድምፃዊ ማለት ነው። ባልደረባችን ብርክቲ ደግሞ ከነሱ ጋር ቆይታ አድርገዋል። ከኮከብና ዛይን ባንድ ተወካዮች ጋር ቆይታ አድርጋለች። ከእነሱ ጋር ያደረገችውን አጭር ቆይታ ተከታትለን ተመልሰን እንገናኛለን። ፋናል አምሮት ነው። በሁለቱም የቻናል አማራጮቻችን በመላው ዓለም እየደረሰ እንገኛለን። ቅዳሜ ነው። ቆንጆ ቅዳሜ ይሆንላችሁ። እንቀጥላለን። መቼም ሙዚቃ የአደባባይ ሆኖ በመድረክ ሲቀርብ ለሙዚቃ ወዳጅም ለሙዚቀኛውም የተለየ ስሜት አለው። ላለፉት ሰባት ዓመታት ይህንን ዕድል ለባለ ተሰጦች የሰጠው ፋና ላምሮት የባለ ተሰጦች ውድድር 19 ምዕራፎችን ተጉዟል። በቅርቡ የተጠናቀቀውን የዚህ ምዕራፍ ውድድር በዋናነት ያደመቁት ሁለቱ ባንዶች ቆይታቸውን ሲያስታውሱ በልዩ ሁኔታ ነው ፋና ከመጀመሪያው ኦዲሽን ጀምሮ ከዙር አንድ ጀምሮ እንግዲህ እስከ መጨረሻው ድረስ ከምዕራፍ 19 ድረስ ሁሉም የኦዲሽን ፕሮግራሞች ላይ ነበርኩኝ። ና እንደ ፋና ላንቦት በአጠቃላይ በብዙ መልኩ እያደገ የመጣ ፕሮግራም ነው። ሶ ተወዳዳሪዎች በጣም ዝግጁ ሆነው እኛም ዝግጁ ሆነን በጊዜው እንግዲህ ለሶስት ተከታታይ ቀናት ኦዲሽን አካሂደን ከነኛ ደሞ ውስጥ በእርግጥ ለመምረጥ የተሻለውን ለመምረጥ በጣም ያው ክርክር ምናምን አለ በዳኞች እኛ በነበር ነው ኦዲሽን በምንሰጠው፣ ከዳኞችም የተመደቡ ነበሩ፣ ከሙዚቀኞችም እንደዚሁ ከሁለቱ ባንዶች ኮከብ ባንድን ወክዬ ሸዋ ደግሞ ዛይንስን ወክሎ እንደዚሁ ከሜሪ ቲያትር የሚመጡ ሰዎች ነበሩና በደንብ አሳማኝ በሆነ ቴክኒካሊ ተነጋግረን ማለፍ የሚገባቸውን ልጆች ያሳልፈናል። ማለት በኦዲሽኑ ጊዜ ፍላጎት ያሳዩ ወጣቶች ነበሩ። እጅግ በጣም ደስ የሚል ነበር፣ ተሳትፎ ነበር የነበራቸው በእውነት ለመናገር ከዛ ሁሉ ሰው አስራስድስት ሰው ነው የምንፈልገው የነበረው፣ እና ያው እንደምታውቂው ነው በየምዕራፉ በሁለቱም ባንድ ተከፋፍሎ ስምንት ስምንት ሰው ስለሚፈለግ አስራስድስት ሰው ነው ፋይናል የምንፈልግ የነበረው፣ እና ትንሽ ለየት የሚያደርገው አቅም ኖሯቸው በተወሰነች ልዩነት የቀሩ ልጆች አሉ። ነው ውድድሩ እንደሌሎች ውድድሮች ተመሳሳይ አመጣጥ ያለው ሆኖ? ወደ በኋላ ላይ ግን በጣም ፉክክሩ እየበዛ በጣም ተቀራራቢ አይነት ችሎታ ያላቸው ልጆች የተወዳደሩበትና አጓጉ የነበረ ነው። መጨረሻው ላይ ወዴ ከኃይለኛው ፀሐይ በረሃ ላይ ቁሜ ይሁና ከማለት በስተቀር አይወጣኝ ክፉ ማለት። እንግዲህ ዋናውና ትልቁ የመምህር ጉዳይ ነው። እኛ ከልጆቹ ጋር ከመገናኘታችን በፊት የሚዘፈኑት የሚወዳደሩባቸው ዘፈኖች ተለይተው ይታወቃሉ። ሰው የጋራ ቴሌግራም ድረ ገጽ አለን። ከተለዩ በኋላ ዘፈኖቹ ወደኛ ይመጣሉ። እነኛ ዘፈኖች ለባንዱ አባላቶች ቀድመው ይላካሉ ማለት ነው። ሶ የባንዱ አባላቶች በየቤታቸው ሆነው ያንን ዘፈን የየራሳቸውን ፓርት ያጠናሉ ማለት ነው። ሶ ውድድሩ ሊጀመር ሶስት ቀን ሲቀረው ፋና መድረክ ላይ ባንዱም ድምፃውያኑ እንገናኛለን ማለት ነው። ሶ ሁለት ቀን ረዘም ያለ ሪሄርስ እናደርጋለን። ሶ እዛ ጋ ያለው ቴክኒካሊ የሪትም ጉዳይ የፒች ጉዳይ ምናምን የምንለው ነገር አለ በሙሉ እዛ ጋር እያስቆመን እንደ አዲስ እየጀመርን በተደጋጋሚ እንትን እያልን በጣም ሪፋይን እስኪሆን ድረስ ትሬኒንግ እናደርጋለን። ተወዳዳሪዎቹን ከዳኞች በፊት የሚያገኛቸው ባንዶቹ ናቸው። የመጀመሪያውንም አስተያየት የሚሰጡት ባንዶች ናቸው። ይህም ብታደርግ ይህ ነገር ጥሩ አይደለም። ከተለያየ አጋጣሚ ከተለያየ ቦታ ላይ የተለያየ ልምድ ይዘው የሚመጡ ምንም ልምድ የሌላቸውም ልጆች አሉና ልክ የሚመስላቸው ልክ ያልሆኑ ነገሮች አሉ። በባንዶች የሚታረሙ እና የመጀመሪያውን እርማት አርሞ መድረክ ላይ የሚያወጣው የሙዚቃ ባንዱ ነው እና በዚህ በዚህ ጥሩ

አንዳንድ ልጆች ያው ራሳቸውን አልፎ ቤተሰብ እየመሩ ቤተሰብ እያገዙ ራሳቸውም ተለውጠው ስናይ ውጤቱ የትየለሌ ነውእና ከዛ አንጻር ነው የሚመዘነው። እዚ ያከበሩትን ወይም ደግሞ እዚያ ያበላሹትን ነገር ከህዝብ ጋር ሲገናኙ ስቴጅ ላይ ያከብሩታል ማለት አይደለም። ባህሪ ባህሪ ነው። ስለዚህ በጥሩ ባህሪ እንዲታነጹ ከሙዚቃውን ባሻገር ጥሩ ዲሲፕሊን እንዲኖራቸው ጥሩ ፍቅር እንዲኖራቸው፣ ስፔሻሊ እርስ በርስ አይተዋወቁም፣ ግን ጥሩ የቤተሰባዊ ፍቅር እንዲኖራቸው፣ እንዲተጋገዙ፣ እንዲረዳዱ በጣም የሚገርም ነው። በቃ የመጨረሻ መለያው ቀን ሲመጣ ወይም ሲወድቁ አይተሽ ከሆነ ባክስቴጅ እጅግ ምና እስከ መጨረሻውም እስቲል አሁን የዛሬ አራት አምስት አመት በፊት ይተዋውቁ የነበሩ ልጆች ዛሬም ድረስ እንግዳ የሆኑ እየመጡ ነው። ያው አንዳንድ ፊልሞችን ወይም እንትኖችን ወደ ኋላ መለስ ብለን ብናይ ማለት ቤተሰባዊ ነገሩ የሚለቅ አይደለም እና ዲሲፕሊን ወሳኝ ነው። ለነዚህ ለአለፉትና አሁን ሶስቱንም ምዕራፍ ጠቅለን ወደ አሸናፊዎች አሸናፊ አደለ እየሄድን ያለ ነው። ጥሩ መሰረት ይዘው ነው ወደዛ የሚመጡት እነዚኞቹ። በተለይ በዲሲፕሊን በኩል በጣም የተሻሉ ነበሩ ለማለት ይችላለውኝ ያው አስቸጋሪ ነው ውድድር ሲባል በራሱ ብዙ ፊር አለ። የትኛውን ዘፈን ነው መምረጥ የሚገባኝ የሚል አለ። ከዛ በኋላ ከመረጡ በኋላ ደግሞ አይ ይሄኛው ወደ ይሻለኝ ነበር እና ምናምን ብለው ባንዶች ጋር ደውለው ባንድ ካጠና ከጨረሰ በኋላ ደግሞ ይሄ ቀርልኝ ማለት ምናምን ነገር አለ እንዳለ በውድድር ውስጥ ማለት ነው። ከድሮም ጀምሮ እንዳልኩሽ እነዚህኞቹ ግን የቤት ስራቸውን መጀመሪያ ቀድሞ በመስራት አንዳንድ ጊዜ ይሄ የሜጀር ምናምን ኪ የምንለዋለን ቴክኒካል ነገር የሚዘፍኑበትን ኪ ቀድሞ ማሳወቅ አለባችሁ የሚባል ነገር አለ። ያው በአንዱ በደንብ እንዲያጠና ማለት ነው። እሱ እሱ ላይ አንዳንድ ጊዜ ካልሆነ በስተቀር ከዲሲፕሊን ጋር በተያያዘ በጣም የተሻሉ ልጆች ነበሩ ማለት ይቻላል። ሰው ይሄ ለየት ይላል። እኔ ራሴ በጣም ስትረስ ውስጥ ምገባው ፋይናል ሲደርሱ፣ በተለይ ስምንት ተቀላቅለው ከመጡ በኋላ እነሱም ከባድ ስትረስ ውስጥ ይገባሉ። በጣም ያሳዝኑኛል። በጣም ከምርጫ አንጻር እባክን ይላሉ። በቃ ቅልፍ ተነስተው እንትን ሲሉ በቃ ማሸነፋቸውን ነው እንትን የሚያደርጉት። ጭንቀት። ይሄ የመረጥኩት ሙዚቃ ላይ ሆን ይችላል። ራሳቸው ከራሳቸው ጋር ይታገሉ እና ለሊት እንደደውሉ አባክሽዋ ይሄ ነገር ስለማይመጣልኝ እንዲህ ሙዚቃ ይቀየርልኝ በቃ ማጠብቂው አይነት እንትን ይመጣል። ና ያው ልጆችም ስለሆኑ ጭንቀትም ስላለ ምን ችል ይሆን ያል እናገዛለን። ጥሩም ሆኖ እንትን ብሎለት ከጭንቀት በቃ ይቅርብኝ ይላል። በግድ እንደገና አንቀበልም ብለን በኋላ በእንባ ታጅቦ በቃ እኔ አስታውሳለሁ፣ እግሬ ላይ ወድቆ ይቅርታ ጠይቆ በቃ ተቆጥቸው ማለት ነው። ለምን እንደዚህ ያን ያህል እንደዚህ ትሄዳለ ብዬ ማለት ነው። በኋላ እግሬ ላይ ወድቆ ይቅርታ ጠይቆ፣ አንተ እንደዛ ብለህ አይሆንም ባት ላይ ኖሮ ወድቄ ነበር። ይህን ዙር ያለኝ ተወዳዳሪ አለ በእውነት እውነት ነው፣ ዛሬ ድረስ እየደወለ ጠይቀኝ ጥሩ ወንድም ነው ያገኘሁት። ለእኔ በጣም ከባዱ ሰዓት የነበረው ወደ መጨረሻ አራት ውስጥ ለመግባት የነበራቸው ፉክክር ነበር። አጋጣሚ ሆኖ እሱን የሰራነው እኛ ነበርን። በዛ ሰዓት በእያንዳንዱ ልጆች ላይ የነበረ ጭንቀት ከፋይናል ራሱ የባሰ ጭንቀት ያየንበት ነው። ድምፃውያኖቹ ላይ የተለየ ግምት ሰጥተውት ስለመጡ ግምቱ ፉክክሩ ወደ ጭንቀት ተለውጦ አብረን እስከ መጨነቅ የደረስንበት ነው እና አራቱ ውስጥ ለመግባት ስለመግባት የነበረው ውድድር በጣም ከባድ ነበር። ከቀረጻ በፊት ያሉት ጊዜዎች ሳውንድ ቼክ ምናምን አድርገን በብዛት ፋና ላይ የምናደርገው እናደርገው ከመጀመሪያው ከቱ ፕሮግራም ውጪ ያሉት እንዳለ ላይቭ ስራዎች ናቸው የሚሆኑት። ሶ በላይቭ ከላይቭ ሰዓቷ በፊት ያለችው ሰዓት በጣም የምትጨንቅ ሰዓት ነች ፕሮግራሙ እስኪጀመር ድረስ ያለችው ማለት ነው። ከዛ ፕሮግራሙ ከተጀመረ በኋላ ኦሬዲ ያው ምንሰረው የምንጫወተው ነገር ስለሆነ ያን ያህል ፕሬዥር የለውም። በልክ እንደመጀመሪያ ሰዓት ነው። ሙዚቃ በቀጥታ ስርጭት በህዝብ አይን ውስጥ ሲመዘን ታዲያ ፈተናው ቀላል አይደለም። የተወዳዳሪዎችም የባንዶቹም ዝግጅትና አቀራረብ ፈተናውን በአግባቡ እንዲወጡት ቀደም ብሎ የሚኖራቸው ዝግጅት ይወስነዋል። ውድድር ሲጀምሩ የማንጠብቃቸው ልጆች ናቸው በብዛት አሸናፊ የሚሆኑት። ሲጀምሩ በፍርሃትም በአንዳንድ ሁኔታዎችም ድብቅ የልቡሽና ሲመጡ ግን በጣም የሚያስደነግጡ ልጆች በአሁኑ ዙርም እንዳየ ነው ማለት ነው። ከሆነ ጊዜ በኋላ ነው እንዴ? ይህ ልጅ እንደዚህ ነው እን እያለ ሁሉ እኛም ራሳችን የምንገረምበት ገረምበት ነገር ነው ያለው። ተደብቆ የመውጣት ልክ እንደ ሩጫ ነው በተለይ ይሄንኛው ዙር ላይ የታየው የነበረው። የእለት ፐርፎርማንስ አይደል እና ትንሽ እየተቆጨንባቸው ያጣናቸው ልጆች አሉ። በጣም ጥሩ ጥሩ የሆኑ ልጆች ያላሰብነውና ደግሞ ይሻገራሉ ብለን ያላልናቸው ልጆች ተሻግረው በጣም የሚገርም ፐርፎርማንስ ያሳዩ ልጆች ነበሩ። አንድ የባህል ተጫዋች እንደው የሚገርምሽ ነገር እሱ መጀመሪያ አካባቢ እንዴት ነው እንደዚህ አይነት ነገር የሚዘልቀው ብዬ ያልኩት ለራሴን የታዘብኩት ራሴን የታዘብኩት ለምን የሚያመጣቸው ነገሮች በፍጹም ተነክተው የማያውቁ በጣም ደስ የሚሉ እና ትውፊቱ ራሱ ቲፒካል የሆነ ባህሉን ነው ቁጭ የሚያደርገው። ይዞ የሚመጣው ላይፍ በመሆኑ በጣም ከባድ የቻሌንጅ ነው ምልሽ። አሁን ስድስት ዓመት ወረዲ ሊያልፈን ነው መሰለኝ እና በጣም ብዙ ስራዎች ናቸው። የላይቭ ስራዎች በቁጥር ደረጃ በጣም ብዙ እየሰራ ነው። ግን አንዳንድ ጊዜ ኤክስፒሪየንስ ማተር ያደርጋል አይደለ? ለእኛ ግን ሁልጊዜ አዲስ ነው። ላይቭ ነገር ሁሌ አዲስ ነው። ሁሌ ትፍትፈሪያለሽ ምን አይነት ምክንያቱም ብዙ ባሪየር ሰዎችን የመብራት ሁኔታ ይኖራል። እንደምታውቂ ስቱዲዮ ውስጥ በጣም ብዙ ላይቶች አሉ ምናምን፣ ይሄ አጠቃላይ የቤቱን ሳውንድ የመረበሽ አቅም ሊኖረው ይችላል። አንዳንዴ በጣም የተለየ ይሄም ሳውንድ ሊመጣ ይችላል። እሱ ማኔጅ ማድረግ አለብን። ኮንዲሽን ደሞ ይባላል ፐርሰናል የሆነ ነገር ደሞ ወይ ሳይመችሽ ቀርቶ ወይም ሌላ አይነት ከቤት ያመጣሽው ነገር ነገር ቢኖር ስራው ላይ ደሞ ተጽዕኖ መፍጠሩ አይቀርምና ሁሉ አቅፍ ነው ማን ያለበት እና ያንን ሁሉ ነገር ተቆጣጥረሽ ነው መድረክ ላይ የምትወጪውና እና ሁልጊዜ አዲስ ነው። ስታንድ ባይ ነው መተበቂው አትሳሳጅ እና እግዚአብሔር ይመስገን ይሄን ያለ የጎላ ነገር አልገጠመንም። አንዳንድ ቴክኒካል የሆኑ ነገሮች፣ የማይክ መቋረጥ፣ ተወዳዳሪዎች ከጭንቀትም ከምንም በቃ ማይዘግተው ሳይከፍቱት በቃ ዝም ብለው የመግባት እንደዚች ትንሽ ትንሽ የሆኑ ነገሮች እንጂ ብዛም የለም። በየሳምንቱ በምናደርገው ስራ ለኛ ሁሌም እንዳዲስ ነው የምንጫወተው፣ አዲስ ኤክስፒሪንስ ነው የምንወስደው። ሁሌም ላይቭ አለ ሲባል የሆነ አዲስ ኤክስፒሪንስ ነው የሚሆነን። ሶ አስራ ዘጠነኛው ዙርም ላይ ያለው በየዙሩ የመጡት ነገሮች እንደ ሙዚቀኛም አዳዲስ ኤክስፔሪያንስ ነው ስናደርግ የነበረው። ድምፃውያኑም በተመሳሳይ በጣም ያጓጓል። ቀኑ ደርሶ እዚህ ጋር ተገናኝቶ መጫወቱ ምክንያቱም ጥሩ የሆኑ ጨዋታዎች አሉ። በመሀል እረፍት ላይ እኛ ወጣ ብለን እርስ በእርስ ስለነበረው ነገር የምናወራበት ሰዓት አለ። በግል የምንጫወታቸው ጨዋታዎች አሉ። ከዳኞቹ ጋም ተገናኝተን የምንጫወተው፣ በዛይን ባንድ በኩል ረዘም ያለ እረፍት ባለበት ሰዓት ላይ ተሰብስቦ መብላት መጫወቱ ምናምን በጣም ደስ ይላል። እንደ ክሩ ኮከብ ባንድ ኮከብ ባንድ ክሩ በጣም ደስ የሚል ክሩ ነው። እኔ ኢንዲቪዥዋሊ ብዙ ባንዶች ጋር ተጫወች አለው እና ብዙ ባንዶች ጋር ብዙ አይነት ኤክስፔሪያንስ አሳልፍ ያለው፣ ከዛ መካከል ኮከብ ባንድ ደግሞ አንዱ ነው እና ኮከብ ባንድ በማህበራዊ ጉዳዮች ከሙያም በብዙ መንገድ በጣም ደስ የሚል ክሩ ነው። ፋይናሉም እንዳየሽው በጣም ደስ የሚል ነበር። አይ ቲንክ አብዛኛው ከፋና ምሮት ማህበረሰብ ውጪ ተመልካቹም እገሌ ዲዘርቭ ያደርጋል ያለውን ሰው አይ ቲንክ ያሸነፈም እንደ ውጤቱም በዛ መልኩ የተጠናቀቀ ይመስለኛል። የልጆች ሁኔታ አንዳንድ የሚጨማው ምሯቸው በቃ ትግል አይደል? አራት ሆነው ኦልሬዲ አልፎ አልኩ ግን አንደኛ ሁለተኛ የሚለው ነገር ሳይሆን ያው ለደረጃ መመጣጠኑ የሚደረገውን እንትን እንዲያጎላው የራሳቸውን ነገር ክሬት እያደረጉ የጨማመሯቸው ነገር በአንዱ ላይ የምታየው ታይትነት በቃ በዳኞቹ የነበረው እዚ፣ ኦዲንሱ ሆስቶቹ፣ በቃ በጣም ልዩ ነበር፣ የሚገርም ነበር። አሁን ምን አከበዱ። የአሸናፊዎች አሸናፊ እጅግ የሰማያት ሰማያት ተሰቅሎ የሚመጣው ማለት ነው። በሳክስፎኒስትነት ከመቀላቀሌም በፊት በፋናል አምሮት በደንብ አይነበር። እያንዳንዱን ፕሮግራሞች ትልቅ ኮንትሪቢሽን አለው ብዬ አምናለሁ። ሙዚቀኞች ከመወዳደር የሚችሉበት አክሰስ አለ፣ ራሳቸውን ፕሮሞት ማድረግ የሚችሉበት አክሰስ አለ፣ የተለያዩ ሰዎችን ማግኘት የሚችሉበት አክሰስ ይፈጥራል ውድድሩ። ይሄ በጣም ጥሩ ነገር ነው ብዬ አስባለሁ። ከዛ ውጭ ደግሞ በሪከርድ የሚቀመጡ ነገሮች አብዛኞቹ ነገሮች ከኦሪጂናል ቅጂዎቹ ወይ በፊት ከምናውቃቸው ሙዚቃዎች በማይተናነስ ሌብል ጥሩ በሆነ መንገድ በጥሩ መንገድ ተሰርተው የቀረቡ ስለሆኑ እሱም ነገር አሪፍ ነው ብዬ አስባለሁ። ለሙዚቃው ኮንትሪቢዩት የሚያደርገው ነገር ነው ብዬ አስባለሁ። ለአእምሮት እውነት ለመናገር እኔ ስለተናገርኩለት ሳይሆን ተመልካቹ፣ ኦዲየንሱ፣ ህዝቡ ቀጥታ ስርጭት የሚመለከተው ምን ያህል መዝናኛ ነገር አቷል ወይ ብለሽ እስክ ጠይቂ ድረስ ነው። ተወዳጅነቱ ለምን የኛ እናቶች ሰዓቱ ሲደርስ ቡና ፍልተው በትኩረት ቴሌቪዥን ከፍተው የሚከታተሉት በእድሜ የገፉት እንኳን ነው የምነግርሽ፣ እና በጣም በጣም ብዙ ተከታይ አለው። ከዚህ አንጻር ለሙዚቃ ኢንዳስትሪ በአይናችን የምናየው ነው የሚዋሽ ነገር አይደለም። ዛሬ ቱር የሚያደረጉ ልጆች አሉ በጣም በጥሩ ክፍያ በየክለቡ እየተከፈላቸው የሚሰሩ ልጆች አሉ። ትናንት ፋላላ አምሮት ሲመጡ በላዳ ወይም በራይድ ይመጡ የነበሩ ልጆች ዛሬ መኪና ገዝተው ራሳቸው እያሽከረከሩ ሕይወታቸውን ለውጠዋል። ያ በጎ ነገር ነው። አሁን ከጠየቅሽ ነገር ላይ ግን ለሙዚቃው ኢንዳስትሪ ተቆጥሮ ወይም ተዘግኖ ማያልቅ አበርክቶ ነው። ያ አስተዋጽኦ የላምሮት ይሄ ከእኔም ታላላቆች የሆኑ የሙያ ወንድሞቼ፣ ጓደኞቼ የመሰከሩት ነው። ህዝቡም ደግሞ በተጨባጭ ቀጥታ ስርጭቱን የሚከታተለው በሚሊዮን የሚቆጠር የሀገራችን ህዝብ፣ ሙዚቃ አፍቃሪው ህዝብ የሚረዳው ነው። የኢትዮጵያ ሙዚቃ ብዙ ጥላሸት ምናምን ያለበት ነው። አሁን በተለይ ጊዜ በአሁኑ ጊዜ ደግሞ እውነተኛ ዘፋኝ ማን ነው እውነተኛ እነተኛ ድምጻዊ ማን ነው የሚለው ነገር ብዙ አከራካሪ ነውእና ብዙ ሰዎች ወደኋላ እየተመለሱ የሰባዎቹ እና የሰማንያዎቹ ሙዚቃዎች ነው የሚያዳምጡት። የላይቭ የሚባለው ነገር ከባንድ ጋር አብሮ የመስራቱ ምናምን ነገር ኦልሬዲ ከፋና ላብ አብሮት በፊት ኦልሞስት ዜሮ በሚባል ደረጃ ነበር። አንዳንድ አልፎ አልፎ ክለቦች ላይ ምናምን ወይም የበዓላት ዝግጅት ካልሆነ በስተቀረ እንደዚህ በፕሮግራም ወጥቶለት በየሳምንቱ ላይቭ ፐርፎርማንስ ያለው ሾው የለም። ባይ ዘ ወይ እስካሁን ድረስ ነው። ከፋና ላምሮት በኋላ የመጡ የውድድሮች አሉ፣ በተለያየ ቻናሎች ምናምን የሚቀርቡ ማለት ነው። እነኚህ ቀደም ብለው ተቀርጸው ነው የሚቀርቡት። ኦንሊ ፕሮግራም ፋና ላምሮት ነው ላይቭ የሚያስተላልፈው ማለት ነው። ስለዚህ እንግዲህ የኢትዮጵያን ሙዚቃ የአምቢጊቲ ፈጥሯል የሚባለውን ብዙ ሰው ደስተኛ አይደለም የድሮውን ነገር ነው የሚወደው የሚለውን ነገር ከመመለስ አንፃር ፋናላ አምሮት በጣም ትልቅ ሚና አለ ፋናላ አምሮት ተጠባቂውን አምስተኛው የአሸናፊዎች አሸናፊ ውድድር በቅርቡ ይዞ ይመጣል በምዕራፍ 17 በምዕራፍ 18ና በምዕራፍ 19 ያሸነፉ ድንቆች ምን ይዘው ይመጡ ይሆን? ጠብቁን። አሁን ልክ ኦዲሽን ሰተን መተን ቀጥታ ዘፈን እየመረጡ ወደ ውድድር የሚገባበት አይደለም። ልምድ አግኝተዋል። ሙዚቃ ምን እንደሆነ አውቀዋል። ስፔሻሊ ከምዕራፍ 19 ውጪ ያሉት 18ና 17ቱ በጣም ሰፊ ጊዜ አግኝተዋል። እነዚህ የሚመረጡት አሁን ያልኩሽ አራት ልጆችም እንደዛው። እነዚህ ደግሞ ትልቁ አድቫንቴጃቸው እነዚህ አሁን የ19 ሙዚቃው ውስጥ በቃ ዝም ብለው እየሰሩ ነው ወደ ምዕራፉ የሚገቡት፣ ወደ አሸናፊዎች አሸናፊ የሚገቡት። ምንም የተቋረጠ ነገር የለም፣ እየተማሩ ከአንዱ ሰሚስተር ወደ ሌላው እንደምትሸጋገሪው ማለት ነው። ለነሱ ደግሞ በጣም በጣም ድልድዩ በጣም አጭር ነው። እነዚያ የዝግጅት ጊዜ ይኖራቸዋል። እነዚህ ደግሞ ጉሮሯቸው ተቃኝቶ ምን እንደሆነ ምን ሳይረሱ እጅግ በጣም በሚገርም ድል ነው እና ከፍተኛ ነው ውድድሩ። ትልቅ ስራ ይጠብቀናል። ሁለቱም ባንድ ተቋሙም በጣም በልዩ ዝግጅት እንደሚያካሄደው እምነቴ ነው። ኦፍ ኮርስ ደግሞ ጥፍጥ ያለ በጣም ከሽቀሽቅ ብላ በጣም በጣም የምትበላ የምትጣፍጥ ስራ እንደሚሆን በእርግጠኛ ነኝ። በሁለቱም በአንድ ነው የምነግርሽ። እንግዲህ በፈናና ሞት የውድድር ታሪክ ትልቁና ከባዱ የአሸናፊዎች አሸናፊ የምንለው ቢኮዝ ከየዙሩ እንግዲህ ከአንድ እስከ አራት የወጡ ተወዳዳሪዎች እንግዲህ ለአሸናፊዎች አሸናፊ የሚወዳደሩበት ነው። በምንም አይነት መስፈርት ቀላል ሊሆን አይችልም። ይሄ ውድድር ልጆቹ ካልተዘናጉ፣ ችላ ካላሉ በስተቀረ በጣም ከባድ ውድድር ይመስለኛል። ለዳኞችም ጭምር ማለት ነው፣ ለወደንሱም ጭምር ማለት ነው። በደረጃ ይዘው የመጡ ናቸውና እንደ ሌላው ጊዜ እንደነበረው እንደ ዙር ውድድር ጋፑ ምናምን ይሰፋል። በጣም የጠበበ ስለዚህ በጣም ፈተና ያለው ይመስለኛል። እንደ ባንድም ደሞኛ እንግዲህ ያው ዝግጁ እየሆንን ነው። እንደ ባንድ ያው ባንድ ውስጥ እንደ መስራቴ ከበፊቱ በተሻለ መንገድ አቀራረብ እና የሙዚቃ ጥራት ለመቅረብ ሁሌም እንዘጋጃለን አሁንም አሸናፊዎች አሸናፊን በጉጉት እንጠብቃለን። በጥሩ ዝግጅት ከድምፃውያን አንፃር በአሸናፊዎች አሸናፊ ላይ በተደጋጋሚ ከምንሰማቸው ሙዚቃዎች ወጣ ብሎ ፈታኝ የሆኑ ተደጋግሞ ያልተሰሩ አዳዲስ ነገሮች ቢቀርብ ብዬ አስባለሁ። በተረፈ ተመልካች ግን ከባለፉት ለየት ያለ በአቀራረብም በዝግጅትም በድምፃውያን ጥራትም ጥሩ የሆነ